በግል ትምህርት ቤቶች ላይ የ500 ሺህ ብር ቅጣት የሚጥል ረቂቅ መመሪያ ተዘጋጀ። ዓለም አቀፉ የገንዘብ ድርጅት IMF ልዑካን ቡድን ለኢትዮጵያ የተራዘመ የብድር አቅርቦት አዎንታዊ እርምጃ ማሳየቱ ተነግሯል። ከሁለት ዓመት ተኩል በላይ ያስቆጠረው የሱዳን የእርስ በርስ ጦርነት ከ150 ሺህ በላይ ዜጎች መገደላቸው ተነገረ። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን ከኛ ጋር ስትቆዩ ከላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ ሌሎች መረጃዎችን ታደምጣላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ሎካም ቡድን የኢትዮጵያ የተራዘመ የብድር አቅርቦት ኢሲኤፍ አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አወንታዊ እርምጃ ማሳየቱን አስታወቀ። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የልኡካን ቡድኑ መሪ አልቫሮ ፒሪስ ገልጸዋል። የአይኤምኤፍ ልኡካን ቡድን ይህን የገለጸው ከጥቅምት 2 እስከ ሐሙስ ህዳር 4 2018 ዓ.ም በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ነው። የልኡካን ቡድኑ የገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች ማድረጉን አስታውቋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸው በመግለጫው ላይ ተጠቅሷል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር የሚበደርበት ስምምነት አፈጻጸምን እየተመለከቱ ናቸው። ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ተምረት ነበር። ድርጅቱ ከዚህ ቀደም በባለሙያዎች ያደረጋቸው ሶስት ግምገማዎችን መሰረት በማድረግም 851.7 ሚሊዮን ዶላር ብድር ለኢትዮጵያ መንግስት ለቋል። በወር ወይም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆች እና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ 500 ሺህ ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎችና ድረገጾች ላይ በግልጽ ካላሳወቁ አንድ መቶ ሺህ ብር የሚደርስ ቅጣት እንደሚጣልባቸውም በረቂቅ መመሪያው ላይ ተደንግጓል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ሲሆን የትምህርት ማህበረሰብና ባለድርሻ አካላት አስተያየት እንዲሰጡበትም ሐሙስ እለት ህዳር አራት ቀን 2018 ዓ.ም ተመረጠ። በሚኒስቴር መስሪያ ቤቱ ይፋ የተደረገው ይህ ረቂቅ መመሪያ በስድስት ክፍሎች ክፍሎችና በ35 አንቀጾችም የተከፋፈለ ነው። በመመሪያው ከተካተቱ ክፍሎች አንዱ የግል ትምህርት ቤት የትምህርት ቤት ክፍያዎችን የሚመለከት ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች፣ ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘረዝሩ ድንጋጌዎች ተካተዋል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና መመዝገቢያ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍሯል። መስከረም 28 ቀን 2018 ዓ.ም በደሴ ከተማ ቦርከና ቀበሌ ሀቢታት ተብሎ በሚጠራ ቦታ ላይ በአሰቃቂ ሁኔታ ህይወቷ ያለፈው ወጣት ሊዛ ደሳለኝ ሞባይል ስልክ ለማሰራት ከምሽቱ አንድ ሰዓት አካባቢ ከቤቷ በወጣች በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ የተገኘች ሲሆን ለህክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ህይወቷን ማትረፍ ሳይቻል ቀርቷል። በዚህም በከተማዋ ነዋሪዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ወጣቷ አስቸኳይ ፍትህ እንድታገኝም መጠየቃቸው ይታወሳል። ይህ በእንዲህ እንዳለ የደሴ ከተማ ፖሊስ የፍትህ አካላትን ያካተተ ቡድን በማዋቀር ምርመራ መጀመሩ ይታወቃል። ይህን ተከትሎ ታዲያ ህዳር 2 ቀን 2018 ዓ.ም በግድያ ወንጀሉ የተጠረጠረ ግለሰብ በቁጥጥር ስር መዋሉን በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ ኮማንደር ተሾመ ገልጸዋል። አያይዘውም ተጠርጣሪው ሞባይል ስልክ ለመቀማት በሚል የፈጸመው ድርጊት መሆኑን በመግለጽ የእምነት ክህደት ቃሉን ሰጥቷል ያሉ ሲሆን ፖሊስ ምርመራውን አጠናክሮ በመቀጠል ቀሪ የምርመራ ስራዎችን እንደሚያከናውንም ጠቁመዋል። ሟች በአንድ የግል ኮሌጅ የአራተኛ ዓመት የፋርማሲ ተማሪ እንደነበረችም ተጠቁሟል። እንደ ኢሮፓያን አቆጣጠር በ938 ከአስመራ 20 ኪሎ ሜትር ርቀት ላይ በምትገኘው ሀዘጋ መንደር የተወለደው በረከት የሙዚቃ ፍቅር ያደረበት በልጅነቱ እንደነበር ይነገራል። በታዳጊነቱ ክራር መጫወትን ራሱን ካስተማረ በኋላም ወደ አስመራ በመሄድ ችሎታውን አዳብሯል። በ1961 ኑሮውን በአዲስ አበባ ካደረገ በኋላም የኃይለ ሥላሴ ቲያትር ኦርኬስትራን ተቀላቅሎ በመላው ኢትዮጵያ በመዞር ሙዚቃውን ለአድናቂዎቹ አሳይቷል። ከኢትዮጵያ ውጭ በኬንያ፣ በኡጋንዳ፣ በታንዛኒያ፣ በሴኔጋልና በሜክሲኮ ስራዎቹንም ማሳየቱ ተነግሯል። በረከት በአዲስ አበባ ውስጥ ሙዚቃ ቤት የነበረው ሲሆን በተጨማሪም መጋሌ ጉያላ የተሰኘ ባንድም መስርቶ እንደነበር ይታወቃል። ድምፃዊው የደርግ መንግስት መምጣትን ተከትሎ አዲስ አበባን በመልቀቅም ወደ ኤርትራ ጫካ በመግባት የኤርትራ ነፃነት ታጋዮችን የተቀላቀለ ሲሆን በዚያም የባህል ቡድን አቋቁሞ ነበር። ከዚያም ወደ ሳውዲ አረቢያ በመሄድ የውጭ አገር ኑሮውን መስርቶ አስር ያህል የሙዚቃ አልበሞችን ለማሳተም በቅቷል። በ1970ዎቹ ዎቹ በመንግስታዊው የኢትዮጵያ ሬዲዮ የሚሰራጨው ብቸኛው የኤርትራ ሙዚቃ የበረከት እንደነበር ይነገራል። ኤርትራ ከተገነጠለች በኋላም በስደት ከሚገኝበት ጅዳ ወደ አዲስ አበባ ተመልሶ ኑሮውን የቀጠለው ድምፃዊው ዘግቶት የነበረውን ሙዚቃ ቤት መልሶ ከፍቶም እየሰራ ነበረ። ነገር ግን የኢትዮጵያና የኤርትራ ጦርነት በተቀሰቀሰበት ወቅት ወደ ኤርትራ በመሄድ ኑሮውን የጀመረው ድምፃዊ በረከት በአንድ ወቅት ባደረገው ቃለ ምልልስ የተጫወታቸው ሙዚቃዎች ከሁለት መቶ በላይ መሆናቸውን ገልጾም ነበር። ይሁን እንጂ በያዝነው ሳምንት ድምፃዊ በረከት መንግስት አብ በተወለደ በ89 ዓመቱ ከዚህ ዓለም በሞት መለየቱ ተሰምቷል። ነፍሴር እያልን ኢትዮ ሪፖርት ለቤተሰቦቹ እና ለአድናቂዎቹ መጽናናት እንመኛለን። ወደ ውጭ መረጃዎች አለፍን። የሱዳን የእርስ በርስ ጦርነት ከሁለት ዓመት ተኩል በኋላም ተባብሶ እንደቀጠለ ነው። ጦርነቱ እንዲራዘም ምክንያት ከሆኑት መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። ለጦርነቱ መቀጠል አስተዋጽኦ ያደረጉ ለሁለቱ ተፋላሚ ኃይሎች የፖለቲካና ወታደራዊ ድጋፍ የሚያደርጉ ሀገራትም አሉ። በጦርነቱ ሳቢያ ከ150 ሺ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ዓለም አቀፍ የመሳሪያ ማዕቀብ ቢጣልም የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ አሁንም ድረስ የጦር መሳሪያ እያገኙ ነው። ከቀጠናው ሀገራት በሱዳን ጦርነት እጃቸውን ያስገቡ መኖራቸው ነገሮችን የበለጠ እንዲካረሩ ምክንያትም ሆኗል። ጦርነቱ ወደ አፍሪካ ቀንድ የሚዛመት ዳፋ እንዳያመጣም ያሰጋል። ከጥቂት ሳምንታት በፊት ፈጥኖ ደራሽ ኃይሉ ኤልፋሽር ከተማን መቆጣጠሩም የጦርነቱን አቅጣጫ ሙሉ በሙሉ ለውጦታል። በከተማዋም ጭፍጨፋ ፈጽሟል በሚል ወታደሮቹ ተከሰዋል። የሱዳን ጦርን ይደግፋሉ ተብለው የሚታመኑ አገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያ እና ኤርትራ ናቸው። አገራቱ ለወታደራዊው መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡም ይታመናል። የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን ጦርነቱ እንደተነሳ ወደ ግብጽም አቅንተዋል። ግብጽ ጦሩን እንደምትደግፍ የሚጠቁሙ የተለያዩ ሪፖርቶችም ወጥተዋል። የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎ ግብጽ ለሱዳን የጦር መሳሪያዎችና የጦር አውሮፕላን ጭምር እንደምትሰጥ ገልጸዋል። ባለንበት ዳር ወር ፈጥኖ ደራሽ ኃይሉ በዳርፎር ጥቃት ሲፈጽም ኢላማ ያደረገው የውጭ ኃይሎች መቀመጫን እንደሆነም አስታውቋል። በግብጽ ይዞታ ስር ባሉ አካባቢዎች በሰው አልባ አውሮፕላን ጥቃት መፈጸሙን ለፈጥኖ ደራሽ ኃይሉ ቅርብ የሆኑ መገናኛ ብዙሃን ገልጸዋል። ግብጽ በሱዳን ጦርነት ጣልቃ እንዳልገባች በተደጋጋሚ ገልጻለች። ቱርክ በሁለቱም ተዋጊዎች ጎን እንዳልሆነችም አስታውቃለች። ሆኖም ግን የሱዳን ጦር ካርቱምን ጨምሮ ዋነኛ የሱዳን ከተሞችን ከፈጥኖ ደራሽ ኃይሉ እንዲያስለቅቅ እገዛ ያደረጉ ሰው አልባ አውሮፕላኖች ማቅረቧን የሚጠቁሙ ሪፖርቶች ወጥተዋል። በአውሮፓውያኑ 25 አጋማሽ የቱርክ ሚዲያ እንደዘገበው ሰው አልባ የጦር አውሮፕላኖችን አንካራ ለሱዳን ጦር በመስጠት ካርቱምን እንዲቆጣጠር አግዛለች። ተጨማሪ ድጋፍ ለሱዳን ጦር እንዲሰጥ ጥሪ ያቀረቡ የቱርክ መገናኛ ብዙሃንም ነበሩ። ዋሽንግተን ፖስት አምና ባወጣው ዘገባም የቱርክ ግዙፉ የጦር መሳሪያ አምራች ባይራክታር ሰው አልባ አውሮፕላንን ጨምሮ ሌሎች የጦር መሳሪያዎችንም መስጠቱ ተጠቁሟል። ሚድልስታይ በህዳር ባወጣው ዘገባ እንዳመላከተው ኤልፋሽርን የሱዳን ፈጥኖ ኃይል ድራሽ ከተቆጣጠረ በኋላ ግብጽና ቱርክ ለሱዳን ጦር የሚያደርጉትን ድጋፍ አጠናክረው ቀጥሏል። የሱዳን ጦር ከሩሲያና ከኢራን ተዋጊ ጀቶችና ሰው አልባ አውሮፕላኖች ማግኘቱን የሚጠቁሙ ሪፖርቶችም ወጥተዋል። በ2023 የኢራንና የሱዳን ግንኙነት መታደሱን ተከትሎም ኢራን ለሱዳን ጦር ድጋፍ እያደረገች ነው ሲሉ በጥቅምት 2024 አሜቲ ክስ አቅርበዋል። ብሉምበርግ በ2024 ባወጣው ዘገባም ኢራንና ሩሲያ በቀይ ባህር ወታደራዊ የጦር ሰፈር ለመገንባት ከሱዳን ጦር ጋር እየተነጋገሩ ነው ብሏል። ኢራን ይህንን ብታስተባብልም ሩሲያ ግን የጦር ሰፈር ለመገንባት በ2025 ከሱዳን ጦር ጋር ስምምነትን ተፈራርማለች። ሩሲያ በሱዳን ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 አንስቶም ስታቅድ እንደነበር መረጃዎች ያሳያሉ። ኤርትራ ለሱዳን ጦር ያላትን ድጋፍ በሚስጥር አልያዘችም። ጥር 2025 ላይ የሱዳን ሚሊሻ ከኤርትራ የጦር መሳሪያና የወታደሮች ስልጠና ማግኘቱን አስታውቋል። ሳውዲ አረቢያም የሱዳን ጦርን እንደምትደግፍ ጭምጭምታዎች ቢሰሙም በይፋ አቋሟን አልገለፀችም። አሜሪካ የሰላም ስምምነት ላይ እንዲደረስ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኢምሬትስን በማሳተፍ ጥረት አድርጋለች። ለሶስት ወራት የዘለቀ የተኩስ አቁም ላይ ተደርሶ እንደነበርም ይታወሳል። ሆኖም ግን በይፋ ያልተገለጸ በአረብ ሀገራት መካከል የተፈጠረ ልዩነት ዘላቂ የሰላም ስምምነት ላይ እንዳይደረስ ማሰናከሉ ተገልጿል። የሱዳን ጦር የተባበሩት አረብ ኢምሬትስ በአደራዳሪነት እንድትሳተፍ ፍላጎት እንደሌለውና ቱርክና ኳታር አሸማጋይ እንዲሆኑ እንደሚሻ ገልጿል። ሁለቱ ወገኖች በቀጥታ ተገናኝተው ውይይት ለማድረግ ፈቃደኝነት አላሳዩም። ጦርነቱ በቅርብ ጊዜ ያከትማል ብሎ ለማሰብም ያስቸግራል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቪኒ ኬንያ በሕንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ማስጠንቀቃቸው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 ኡጋንዳ ከህንዱ ውቅያኖስ እንደማትታገድም ገልጿል። ሆኖም ኡጋንዳ በሞምባሳ ወደብ የንግድ አገልግሎት ከማግኘቷ ውጪ በህንዱ ውቅያኖስ ላይ የባህር በር እንድታገኝ ኬንያ ትፈቅድ እንደሆነ ሚኒስቴሩ አልጠቆሙም። አንድ የሚኒስቴሩ ከፍተኛ ባለስልጣን ግን የኡጋንዳው ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም የሚል ምላሽን ሰጥተዋል። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎችን ጨረስን። ዳግም በሌላ መረጃዎች እስክንገናኝ ጤና